ሰላም ሰላም እንዴት ናችሁ? ውድ የዩቲ ቤተሰቦች ባላችሁበት ሁሉ ሰላማችሁ ይብዛለኝ። ይህ ሁለገብ ቱቶር የዩቲብ ቻናል ነው። ዛሬ ደግሞ ይዘላችሁ የመጣሁት የደ ዝርያዎችን ነው። የደ ዝርያዎችን ከ30 ያላነሱ ቃላቶችን ነው ይዘላቸው የመጣሁት። ስለዚህ በደ የሚጀምሩ ብቻ ባለ ሶስት የፊደል ዝርያዎች፣ ሶስት ብቻ ማለት መጀመሪያቸው ደ ሁኖ ከዛ ቀጥሎ ግን ሌሎችን ፊደላቶች ያካተተው ሆኖ የደ ዝርያዎችን ነው ይዜላችሁ የመጣው። ስለዚህ ዛሬውንም በጽሞና ትከታተላላችሁ። ይኸው ክላሱን ልጀምርላችሁ ማለት ነው። ቀጥታ ወደ ክላሱ እንሄድ። የመጀመሪያው ቃል የሚሆነው የዛሬው ትምህርታችን ደረጀ፣ ደረጀ። ተመልከቱ፣ ደረጀ። ከዛ በመቀጠል ደስታ ደስታ ይላል። ደስታ እሺ። አሁን ደግሞ ደረ ደረበ፣ ደረበ። እሺ። ደ፣ ብ፣ ደብ፣ ር፣ ደብር፣ ደብር። ደለ፣ ደለል፣ ደለል ደለል ይላል። ከዚያ መቀጠል አሁንም፣ ደመቀ፣ ደመቀ፣ ደበቀ፣ ደበቀ የሚለውን በዚህ መንገድ ትጽፋላችሁ። ያው እያንዳንዱ ሳነበው ፊደሉ እየተጻፈ ነው የሚሄዱ። ደ ለን እንደዚህ ትጽፋላችሁ። አሁንም ልን እንደዚህ ትጽፋላችሁ ደለል ይህ ድጋሚ ነው፣ እዚጋ ደገምኩት። ደለል ደለበ፣ ደለበ፣ ደለበ ማለት ማለት ነው፣ ወፈረ ማለት ነው። ደለበ፣ ደገ፣ ደገፈ። ዝናብ አለ፣ የተወሰነ የዝናብ ድምፅ ከበስተ ጀርባል ሊሰማችሁ ይችላል። እንደ ክላሲካል ቁጠሩት። ደገፈ ከዛ ደመ

ደገመ ቬሪ ጉድ። እሺ፣ ከዛ ደ ወ ደወል ደወል ደወለ። ይቅርታ ደወል ሳይሆን ደወለ ነው የሚለው። እሺ፣ አሁን ደግሞ ሁለተኛው ገጽ ላይ ስንመጣ ደ ረ ት ደረት ይላል። ደረት ከዛ ደላላ ተመልከቱ ደላላ ሲጻፍ እንደዚህ ነው። ደ ደባሪ ይህ ነገር በጣም ደባሪ ነው ምናምን የለ ደባሪ ደ ራ ሽ ደራሽ ደፋር፣ ደፋር፣ ደፋርና ጭስ መውጫ አያጣም እንላለን። ደፋር፣ ከዛ ደ ደፈነ። ደጋሚ፣ ደ ደጋሚ ይላል። ደጋሚ ማለት የሚደግም የሆነን ነገር የሚደግም ማለት ነው። እሺ ደጎመ ደጎመ ማለት ማለት ነው። ደጎመ ማለት ስጦታ ሰጠ ማለት ነው። ድጎማ ወይም ደግሞ እርዳታ ሰጠ እንደማለት ነው። ከዛ ደረ ደረሰ ደረሰ እንላለን። አሁንም በመቀጠል ደመ ደምሴ አም ሶሪ ደምሴ ስንጽፍ እንደዚህ ነው የምንጽፈው። ደምሴ የሚባል ቤተሰብ አላችሁ ጽፉለት ደምሴ፣ እንደዚህ ብላችሁ ነው ጽፉለት። እሺ ወይም ስልክ ቁጥሩን ሴቭ ስታደርጉ፣ ደምሴ በዚህ መንገድ ሴብ ታደርጋላችሁ። ደባል ደባል ማለት ተደራቢ ማለት ነው። ደባል ደ ደቀሰ ማለት ተኛ ማለት ነው። ብዙ ጊዜ ያራዳ ቋንቋናት ይላለችን። ደቀሰ ከዛ ደካ ደካማ ደካማ ደህ ና ደህና ደህና ነኝ እንላለን። ብዙ ጊዜ ደህና ነኝ ስንል እችን ቃል እንጠቀማለን ማለት ነው። ደሞ ደሞዝ የሚለውን በዚህ መንገድ እንጽፋለን። ሶላ ዛሬ ያየናቸው እንግዲህ እነዚህ ናቸው። አንዴ ከኋላ ያው እንደተለመደው ልድገምላችሁ እና የዛሬውን ክላስ በዚህ እናገባድዳለን ማለት ነው። ይሄው እዚህ ጋር የመጀመሪያው ደረት እንደምታዩት፣ ከዛ ደፈነ ይላል። እዚህ ጋር እዚህ ጋር ደባል ይላል። እሺ ወደዚህ ስንመጣ ደግሞ ደላላ፣ ደጋሚ፣ ደቀሰ፣ አብይሲን። እሺ ከዛ ደባሪ፣ ደጎመ ደካማ ብለን ስንጽፍ እነዚህ እንጽፋለን። አሁንም በመቀጠል ደራሺ ደራሽ ደረሰ ደረሰ ያደረሰላችሁ። ደህና ደህና ብላችሁ ጽፉም እችን ትጠቀማላችሁ። ከዚያ የመጨረሻዎቹ ሶስቱ ቃላቶች ደፋ ር ደፋር ደምሴ ደምሴ ከዛ ደሞዝ የሚሉትን በዚህ መንገድ እንጽፋለን ማለት ነው። ስለዚ ለዛሬ የነበረን ክላስ ይሄን ይመስላል። ዛሬ ያየነው ስለምንድን ነው? በደ ዝርያ በመጀመሪያው የደ ፊደል ብቻ በመነሳት የመጀመሪያቸው ከሰላሳዎቹ ፊደሎች ውስጥ የመጀመሪያ የመጀመሪያው ፊደል ሰላሳዎቹ የመጀመሪያ ፊደሎች ደ በሚል ከደ ዝርያዎችን በመጀመሪያው ብቻ ማለት ነው። ሰላሳ ቃላቶችን መመስረት ይችለናል። ስለዚህ እነዚህንና መሰሎችን ወደኋላ ያሉትን በማየት በጣም ብዙ ቪዲዮ ከመስከረም ጀምሮ እስካሁን የተለቀቁ ቪዲዮዎች አሉ። ስለዚህ እነዛን በደንብ በስርዓት በመከታተል ተጠቃሚ እንደምትሆንባቸው እርግጠኛ ነኝ። ምናልባትም ሌሎቹ እንደዚሁ የአማርኛ ጥማት ያለባቸው ማንበብ መጻፍ የማይችሉት ወንድሞች ካሉ እነሱን ለመጥቀም ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ፣ ላለውኝ። ስለዚህ ለዛሬ የነበረን ትምህርት ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ፣ መልካም ትምህርት ይሁንላችሁ። ይመቻችሁላችኋለሁ